እነዚህን የሰብስክራይብ ምልክቶች የት እንደሚገኙ ማወቅ ትፈልጋላችሁ? እንደዚህ ውስጥ የዩቱብ ቪዲዮ ስልካችሁን አግዳሚ አርጋችሁ ቀርጻችሁ እንዴት አድርጋችሁ በቁም አድርጋችሁ በትክክል እንደምትፖስቱ ማወቅ ትፈልጋላችሁ? ሁለቱንም አሁን አሳያችኋለሁ። ሰላም ፋሚሊ፣ እንዴት ናቸው የተወደዳችሁና የተከበራችሁ የኤርሚ የዩቱብ ተከታታዮች በሙሉ? አብዛኞቻችሁ እንደዚህ የሰብስክራይብ ምልክት እንደዚህ የሰብስክራይብ ምልክት እያመጣችሁ በምትፈልጉ ሰዓት እየጠፋ በምትፈልጉ ሰዓት ብቅ እያለ ቪዲዮ መቅረጽ ትፈልጋላችሁ። ግን ብዙዎቻችሁ የተባላችሁት የት እንዳለና የት እንደሚገኝ አታውቅም። ዛሬ እኔ አሳያችኋለሁ። እንደዚሁም ዩቱብ ላይ ቪዲዮ ስንቀርጽ ስልካችን ለአዚም አግዳሚ መሆን አለበት። ማለትም ስልኩ እንደዚህ ሆኖ ነው መቅረጽ ያለባቸው። አሁን እኔ የምቀርጸው ስልኬን አግዳሚ አድርጌ ነው። ግን ስፖስተው እንዴት ነው በስትክክል የሚመጣለ ትሉኛላችሁ። እሱንም አሳያችኋለሁ። ምክንያቱም ስልኩ አግዳሚ ተቀርጾ ሄዳችሁ ዩቱብ ላይ ብፖስቱ ትክክል አይመጣም። እንዴት እንደምፖስቱ ደግሞ እሱንም አሳያችኋለሁ። ከዛም በፊት ግን ለቤት አዲስ የሆናችሁ ሰብስክራይብ፣ እንደዚሁም የደወል ምልክቷን እየተጫናችሁ ቤተሰብ፣ በዚህ የዩቱብ ቻናል የተለያዩ ፕራንኮች፣ የተለያዩ ቁም ነገር አዘሎች ብዙ ነገር ይጫንበታል። እንደዚሁም ስለ ዩቱብ የማታውቁትን ነገር አንዳንድ ነገር ጠይቁኝ፣ እኔ በቻልኩት አቅም መልስላችኋለሁ። በተለይ የመዳም ቅመሞች ዩቱብ ስሩ፣ እኔ ከጎናችሁ ነኝ። ዛሬ አሁን እንደዚህ የሰብስክራይብ ምልክቶችን ሁሉንም አሳያችኋለሁ። እንደዚሁ የዩቱብ ቪዲዮ እንዴት ፖስት እንደምታደርጉ እሱንም በሂደት አሳያችኋለሁ። ይመቻቸው ዳይ ወደ ስቴፑ። ሰብስክራይብ አድርጉ የሰብስክራይብ ምልክቷን ለማግኘት። እንደዚሁም ቪዲዮውን ለመፖሰት አንድ አፕሊኬሽን ያስፈልገናል። እሱን አፕሊኬሽን ፕላይ ስቶር ላይ እንሄድና እዚች ፕላይ ስቶር ላይ ትገቡና አንድ ጊዜ ክሊክ ታደርጋላችሁ። ከዛ እንደዚህ አድርጎ ያመጣላችኋል። ሰርች ቦታው ላይ ትገቡና እዚህ ሰርች ቦታ ላይ ኤል ኤን ኤስ ኤች ኦ አር ቲ ብላችሁ ሰርች ታደርጋላችሁ። ከዛ አንድ ጊዜ እዚህ የመጀመሪያው ላይ ክሊክ ታደርጋላችሁ። ልክ በዚህ መልኩ ያመጣላችኋል። አፕሊኬሽኗ ይቺ ናት፣ አያችኋታ ጀስት ን የወረደ ስላለኝ ኦፕን ነው ምለው፣ እናንተ ኢንስታል አውርዱ ነው የሚላችሁ። ልክ እንደዚህኛው ማለት ነው። እዚህ ጋር እንደሚያመጣው የሚያመጣላችሁ እናንተ ጋር፣ እኔ ጋር ግን የወረደ ስለሆነ ኦፕን ይለኛል። አንድ ጊዜ ኦፕን ላለሁኝ ወደ ውስጥ ገባለሁ ማለት ነው። ከዛ በዚህ መልኩ ያመጣላችኋል። እዚህ ጋር በቪዲዮ እዚህ ጋር በፎቶ ያመጣላችኋል። እናንተ ማቀናበር የፈለጋችሁት በማንኛው ነው። ጀስት በቪዲዮ ከሆነ ቪዲዮ የሚለውን አንድ ጊዜ ክሊክ አድርገን እንገባለን። ከዛ እዚች ጋር ነው የምትለው ትታያቸዋለች። የመጀመሪያው ፓርት እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ጋላሪያችሁ ላይ ያስገባችኋል። ጋላሪያችሁ ትገቡና የምትፈልጉትን ትመርጣላችሁ። የምትፈልጉትን ቪዲዮ ማለት ነው ለዩቱብ ያዘጋጃችሁትን። ግን እንዳልኳችሁ ቪዲዮውን የምትቀርጹት አግዳሚ ያደርጋችሁ ነው። ለምሳሌ አሁን እዚህ ጋር ይውላችሁ የሚለያየው ልክ ይሄኛው አግዳሚ አድርጌን የቀረጽኩት ይሄኛው ደግሞ አንድ ነው ቪዲዮው ግን ይሄኛው የተፖሰተ ነው፣ አስተካክዬ የፖሰትኩት ነው። ይሄኛው የመጀመሪያው ቪዲዮ ደግሞ ቀረጸው ነው ገና ያላስተካከልኩት ነው። እና ቆይ ከሱ አንድ ላሳያችሁ። ለምሳሌ ይሄንን ከዛ እዚች ጋ ታች ላይ ራይት ትሉት አላችሁ፣ መጨረሻ ላይ ማለት ነው። እዚች ጋ ራይት ትሉት እና ልክ እንደዚህ ያመጣላችኋል። እዚህ ጋር ስትገቡ ፋሚሊ ቪዲዮ እንደምታዩት ተመልከቱ፣ ተበላሽቷላ እናንተ መሆን በአግዳሚ ቀርጻችሁ ብትፖስቱት ዩቱብ ላይ ወስዳችሁ እንደዚህ ነው የሚበላሽባችሁ። ግን ይሄንን እንዴት ነው የምናስተካክለው? በመጀመሪያ እዚች ጋም ይቺ ትታያችኋለች፣ እዚች ጋ ቀይ ያከበብኩባት እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በዚህ መልኩ ያመጣላችኋል። የቲክቶክ አለ፣ የዩቱብ አለ፣ ብዙ ነገር፣ የኢንስታግራም አለ፣ ብዙ አለ። እዚህ ትምህርቱና እናንተ እኔ ለዩቱብ ስለሆነ እንፈልገው ፣ ከዛ ይሄኛው ቦታ እንደምታወት ይሄ ክፍት ነው አደለም? ይሄም እንደዚ ክፍት ነው። ግን አንድ ጊዜ ስልካችሁን በእጃችሁ ጫንትሉና ቪዲዮውን በእጃችሁ ታስተካክሉታላችሁ ማለት ነው። በምልክት ለማሳየት ስላልተመቸኝ ነው። ከዛ መታገጥም እስከምትል እንደዚህ ትሞሉታላችሁ። ከዛ እዚች ጋር ራይት ትላላችሁ። ራይት ካላችሁት በኋላ አለቀ። ከዛ እዚህ ጋ አሁን የሚቀርብ ምንድነው? ሰብስክራይብ የምትለዋ ቪዲዮ እንድትመጣላችሁ ነዋ። ከዛ አንድ ጊዜ ይችን ክሊክ ታደርጋላችሁ። ይችን ያሸንጓሊት ምልክቷን ማለት ነው። ይችን ያሸንኳለች ምልክት አንድ ጊዜ ክሊክ ታደርጋላችሁ። ከዛ በዚህ መልኩ ያመጣላችኋል። ይችን የመጀመሪያዋን ፓርት ክሊክ ታደርጋላችሁ። እሷንም አንድ ጊዜ እንደነካችሁ ልክ እንደዚህ አድርጎ ያመጣላችኋል። እንደዚህ አድርጎ ሲያመጣላችሁ ይችኛዋ ፓርት ትተያያቸዋለቻ ሁሉንም። ነገር ግን በደንብ ተከታተሉኝ እንዳይሳታችሁ። ይችኛዋን ፓርት ጊልፍ የምትለዋን አንድ ጊዜ እንነካለን። ከዛ እዚህ ጋር ብዙ አይነት ያመጣላችኋል። የሎቭ አለ፣ ሼር አለ፣ ሰብስክራይብ አለ እንደዚሁም በጣም ብዙ ብዙ እዚህ ወደዚህ ሳብ እያደረጋችሁ የምትፈልጉትን አይነት አለ። ዛሬ ግን እኛ የመጣንበት ጀስት ሰብስክራይብ የምትለዋን ነው። የዚችን ፓርት ማለት ነው የምንፈልገው እኛ ዩቱብ ላይ ሰብስክራይብ የምትለዋ እንድትመጣልን ነው። ከዛ ሰብስክራይብ የሚለውን ስንመርት ይውላችሁ ብዙ አይነት ሰብስክራይብ አለ። ለምሳሌ ይህ አለ፣ ይህ አለ፣ ይህ አለ። እናንተን ለማሳየት ነው አበዛሁት። ለእናንተ ለማሳየት ያክልና፣ ቆይ እኔ ለምሳሌ አሁን የምጠቀመውን ላሳያችሁ ቆይ መልሽ እዚህች ላይ ልግባ ማለት ነው። መልሶ ነው እኔ የሚጠቀመውን ላሳያችሁ ሰብስክራይብ ማለት ነው። ለምሳሌ እኔ ቪዲዮ ላይ የምጠቀመው ይችን ሰብስክራይብ ነው። እሷንም ላሳያችሁ ቆይ። እዛ አራይ እትሉታላችሁ እዚህ ጋ ልክ እዚ ጋ የኔን ቪዲዮ ሳይለንት ላርገው ቆይ፣ እንዳይረብሸኝ ማለት ነው። አንዴ ሳይለንት ላርገው የኔን ጠብቁኝማ። ይህንን ቪዲዮ እዚ ጋ ሳይለንት አደርገዋለሁ፣ ምክንያቱም ድምፁን መስማት ስላልፈለኩ ነው። እናንተ ደግሞ ሳይለንት እንዳታደርጉ ከዛ እዚህጋ ጋ አሁን ቪዲዮ ላሳያችሁ። እች ሰብስክራይብ የምትለዋን አያቸዋት እዚህ ጋር ፋሚሊ አያቸዋት እዚህ እች ጋ መጣች አደለ፣ በምፈልጉት ሰዓት እንድትመጣ። እንደዚሁም ቪዲዮውን እልፍ ታደርጉና ቪዲዮውን እልፍ ታደርጉና፣ እዚህ ጋ ደግሞ መጨመር ስትፈልጉ፣ አሁንም እዚህ እች ላይ አንድ ጊዜ ክሊክ ታደርጋላችሁ። እሷን ትነኩና አሁንም ልክ እንደዚያው ማለት ነው። ፕሮሰሱ እንደ መጀመሪያው ነው። አንድ ጊዜ ትነካላችሁ። ሌላ መቀየር ከፈለጋችሁ፣ ለምሳሌ አሁን በሁለት አይነት መስራት ከፈለጋችሁ፣ በዚህ መጠቀም ስትፈልጉ ደግሞ አሁንም እንደዚቹ ራይት ትሉታላችሁ፣ እዚች ጋ ማለት ነው። ራይት ካላችሁ በኋላ እንደዚህ ያመጣላችኋል። እዚህ ጋ ማስቀመጥ ከፈለጋችሁ ይኸው እንደዚህ ማስቀመጥ ትችላላችሁ። የምትፈልጉትን እየመረጣችሁ እንደዚህ መጠቀም ትችላላችሁ። ደግሞም ስለሌላ ያልገባችሁ ነገር ካለ እኔ በቻልኩት ያቅም ማግዛችሁ ካለ አብሽረንኝ ከጎናችሁ ነኝ። እናንተ ደግሞ ሰብስክራይብ እንደዚሁም የደውል ምልክት እየተጫናችሁ አበረታቱኝ። ምርጡ ወንድማችሁ ነኝ። ይቺ አፕሊኬሽን ትጠቅማችኋለች። እንደዚሁም ደግሞ ታምኔል መስራት ለምትፈልጉ ለማትችሉ ሰዎች ካላችሁ እሱንም አሳያችኋለሁ። በቀጣይ ቪዲዮ ስለ ታምኔል እንደዚሁም ስለሌላ ማወቅ የምትፈልጉ ካለ አሳወቃችኋለሁ። ፋሚሊ ውጭ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ አበረታቱኝ። እወዳችኋለሁ። መልካም ቆይታ